በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት ለዚች ሰዓት ለዚች እለት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሁን ደግሞ የምናየው እንግዲህ የእግዚአብሔር ልጆች በመላው ዓለም የምትገኙ ኦርቶዶክሳውያን የተዋሕዶ ልጆች የግቢ ቅዱስ ገብርኤል ገዳም እስካሁን ድረስ ያደረጋችሁት አስተዋጽኦ ፍሬ አፍርቶ ከዚህ ከምታዩት ደረጃ ላይ ደርሷን ማለት ነው። ሙሉ እድሳቱ የውስጡ ስራ ማለት ነው አሁን የሚታይበት ደረጃ ላይ ነው ያለው። ለዚህም የእናንተ የጎላ አስተዋጽኦ ነው። እንዲህ እና አሁንም ደግሞ በጸሎት በሀሳብ በገንዘብ የምታደርጉትን አስተዋጽኦ እንድትቀጥሉ ነው። ለምታዩት የስዕሉም ስራ እንግዲህ ቀጣይ ከዚህ ከውስጡ ድሳት ቀጥሎ የሚከናወን እንደሆነ ባለሙያዎች ገልጸውልናል። ስለዚህ በቅርብ ጊዜ የእድሳቱን ሁኔታ ተጠናቆ ለማየት በእውነት የመላ ኦርቶዶክሳውያን ልዩ የጸሎት እና የመልካም ምኞት ሀሳባቸው እውን ሆኖ እውን ሆኖ የምናይበት ጊዜ ስለሆነ እንደምታዩት፣ ባለሙያዎች ሰራተኞች እየሰሩ ነው ያሉት። ስለዚህ ሁላችንም አምላካችን እግዚአብሔር ወዶና ፈቅዶ ይህንን የምናይበትን ዘመን እንግዲህ እንዲያሳየን የእሱ ቅዱስ ፈቃድ ይሁንልን ብለን በመመኘት የምንችለውን አሁንም ቢሆን አስተዋጽኦአችንን መቀጠል እንድንችል በሊቀ መላእክት በቅዱስ ገብርኤል ስም እንማጸናለን። ሌላው ይህንን ጉባኤ የምናደርገውን በመጋቢት 19 እና 20 የምናደርገውን ጉባኤ በቀጥታ በዚሁ በገዳሙ ዩቲዩብ፣ በገዳሙ ቲክቶክ አካውንት እንዲሁም በገዳሙ የቴሌግራም እና ሌሎች የምንገናኝባቸውን ቴክኖሎጂ ተጠቅመን የምናስተላለፍ ስለሚሆን ሁላችሁም እንድትከታተሉልን በእግዚአብሔር ስም ጠይቃለን።